ስንት ኪሎ ወደ ሀገር ይዘው መምጣት ይፈቀዳል የሀገር ውስጥ በረራ ስንት ኪሎ ነው የሚፈቀደው አሰላሙ አሌይኩም ረሀመቱላሁ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ እኔ ደህና ነኝ አልሐምዱሊላህ እናንተ እንዴት ናቸው ከኔ ጋር ሁሉ ሰላም ና ጠጠፋብጠና ማለት ነው ዛሬ የመጣሁበት እንግዲህ በዚህ ህቶቻችን እንግዲህ ከአረብ ሀገር ወደ ኢትዮጵያ ስልሳ ኪሎ እንዴት አድርጎ ነው ይዘው መምጣት የሚቻለው በማለት ጠይቀውኛል። እንደዚሁም ደግሞ የሀገር ውስጥ በረራ ስንት ኪሎ ያልፋል? ስንት ኪሎ ሊያስከፍለን ይችላል? ትኬትስ እንዴት አድርገ መቆረጥን መቻል አለብን? የሚሉ ህቶች ብዙ ናቸው። እንግዲህ ጠቅላላ አድርጌ ልነግራችሁ መጥቻለሁ። ለክሸር ሰብስክራ ማድረግ አብራችሁን ቆዩ። ቻናሌ በጣም ቀዝቅዟል። እንደው ምናምን ነው፣ አበረታቱ ቤተሰብ ማለት ነው ነው ዛሬ ጠፍቻለሁ ማለት ሰሞኑን ማለት ነው። ምክንያቱም እይታ ስለቀዘቀዘብኝ ነው የጠፋሁ። ዛሬ ደግሞ ላይቭ ላይ ገብቼ ነበር እንዳያችሁኝ አለኩላህሌን ያም ሆነ ይህ አበረታቱኝ ማለት ነው ቤተሰብ እና ስልሳ ኪሎ ህዜ እንዴት አድርጌ ማሳለፍ ይችላለሁኝ ብላኛለኝ ማለት ነው። ሰለ ሀያ ሀያ ሶስት ወይንም ሀያ አምስት ሀያ አምስት ያልፋል። ሀያ አምስት ሀያ አምስት ቀርቶ ሀያ አራት ሀያ አራት ብታረጊው አርባ ስምንት ኪሎ ይሆናል ማለት ነው። ከዚያም አስር ኪሎ ደግሞ የምትሽከረከር በእጅሽ ይዘሻት የምትገቢው ይዘሽ መግባት ትችላለሽ። ከዛም ደግሞ በጀርባሽ ማዘር ትችያለሽ። እኔ ይዤው እንዲሄድኩት ነው ይዤው እንደመጣሁት ነው የምነግራችሁ ማለት ነው ሀያ ሶስት ሀያ ሶስት እንዲሁም ከዛ በላይ ነው ሀያ አራት ሀያ አራት ኪሎ ነው ብዬ አስባለሁ ማለት ነው እስከ አርባ ስምንት ኪሎ ስለሚፈቀድ፣ አርባ ስምንት ኪሎ ካለፈላችሁ በኋላ አስር ኪሎ የምትጎተት ከዛም በጀርባችሁ አንድ ሰባት ኪሎ ምናምን መያት ትችላላችሁ። ሌላ ፖርሳ ምናምን የቄንጥ ከምትይዙ የምትታዘል ባክ ቢያንስ ሰባት ኪሎ የእኔ አሁን ከሰባት ኪሎ በላይ የሚመዝን ነው ማለት ነው የያዝኩት። ከጀርባዬ ሽቱ ምናምን አንዳንድ ነገሮችን ይሰብራሉ ብዬ የማስባቸው ነገሮች በጀርባ ይዣቸው ነበር፣ ስልክ ምናምን ማለት ነው። እና ከዛ እንደገና የምትጎተት አስር ኪሎ ነበረች፣ እንደውም አስራ አንድ ኪሎ ናት ብሎኛል ማለት ነው። እና አለኩል ህል እንደዛ አድርጌ ይዤ መጥቻለሁ ማለት ነው። ከዱባይ እስከ አዲስ አበባ በዛ መልኩ ነው ይዤ የመጣሁት። ትርፍ ያለ ካላችሁ ደግሞ በገንዘብ እዛ ውስጥ መላክ ትችላላችሁ። አለኩላሃልን ይሄን ይመስላል እና ከ ስልሳ ኪሎ በላይ ነው እኔ ይዤ የመጣሁት። ስለዚህ እናንተም አያያዛችሁን ማሳመር ልብስም ሆነ የሆነ ነገር ስትረትቡ ለሁለት ሁለት ሻንጣ መሆን አለበት። አንድ ሻንጣ ሳይሆን ሁለት ሻንጣ ላይ አድርጉ። ኪሏችሁን አስተሳስባችሁ ማድረግ አለባችሁ እላችኋለኝ። ከዛም በኋላ በጣም ቀላል ነው። የሳውዲውን፣ የሌላውን ሀገር እኔ አላቅም። ሳውዲ እንግዲህ ቆይቻ ያለሁኝ ና የመጣሁት ማለት ነው። ስለ ዱባይ ነው እያወራ ያለሁት። የሳውዲውም ደግሞ ቼክ ማድረግ አለባችሁ። እኔ ካሁን በፊት ቀይዤ መጥቻለሁ። የሚፈቀደው እንግዲህ ስልሳውን ኪሎ በሁለት ሻንጣ ብቻ እናያዝ ብላችሁ ካላችሁ መያዝ ትችላላችሁ። ለምሳሌ ማለት ነው እና ሀያ ኪሎ የሚይዝ ሻንጣ ሁኖ ከሀያ ኪሎ በላይ የሚመዝን እቃ ከቆጠሯችሁበት ከዛ በላይ ይሆናል ማለት ነው። ስለዚህ ሁለቱም ሻንጣችን ስልሳ ኪሎ ይመዝናል ብላችሁ ካሰባችሁም ስልሳ ኪሎ ብቻ ነው የሚያሳልፉ ሳውዲ። እኔ ካሁን በፊት ስለደረሰብኝ ነው ማለት ነው። ቤተሰብ አለቁል ያህልን እናንተም የጠቅማችሁን ነገር እቃ ሳታበዙ ኮተ ሳታበዙ ስልሳ ኪሎ ሸክፋችሁ መያዝ ትችላላችሁ ማለት ነው። እዛ ላይ ደግሞ በፌስታል በምናምን ነገር የሆኑ ነገሮች ቀናንሳችሁ መያዝ ይቻላል። በአሁኑ ሰዓት በቀላል ነገር ነው ማሳለፍ የሚቻለው እና እንደዛ አድርጋችሁ እቃችሁን ይዛችሁ መምጣት ትችላላችሁ ማለት ነው። ልክ አዲስ አበባ ስደርሱ ደርሱ ደግሞ ትሸክፉታላችሁ። በጣም ቀላል ነው እና እቃችሁ ተርፎ እዛ ከመጣል ሪፖርት ከመጣል ምናምን፣ በቃ እንደዛ አድርጋችሁ መጠቀም ትችላላችሁ። ሁለተኛ ደግሞ ስለ ኮምቦልሻ የጠይቃችሁ ልጆች አላችሁ። አላሁ አክበር አዛን ገባው እና አዘር እያለ ነበር። ይቅርታ ያው ዘግቼ እንደገና ጸጽ ያልቅነው የመጣሁት እና ደግሞ የሀገር ውስጥ በረራ ለምሳሌ ከአዲስ አበባ ኮምቦልቻ ስንት ኪሎ ነፃ ያልፈልናል? የሚያስከፍለን ስንት ኪሎ ነው ያላችሁ እህቶች አላችሁ ማለት ነው። እንግዲህ አለላኩ ይለያል ማለት ነው ከዛው ከሳውዲ ወይንም ከዱባይ ከሌላ ቦታ ቀጥታ ለሁለቱም ትኬት ከቆረጣችሁ ለሀገር ውስጡም ከዛም አዲስ አበባ ድረስ ከቆረጣችሁ ሻንጣችሁ ነፃ ነው የሚያልፍላችሁ። አከፍሉም ለሻንጣ ማለት ነው ለሻንጣ አትከፍሉም። ነገር ግን ከኢትዮጵያ ከሆነ የተቆረጠው ትኬታችሁ ለብቻው ከሆነ ትኬቱ የተያያዘ ካልሆነ ትኬቱ የቆረጣችሁ ውስጥ ግዴታ ከ20 ኪሎ ውጭ ሀያ ኪሎ የሚያልፍ አስር ኪሎ በእጃችሁ ይዛችሁ የምትገቡ ሰላሳ ኪሎ ብቻ ሲፈቀድላችሁ ሌላው ትከፍላላችሁ ማለት ነው። በኪሎ ስንት ብር እንደሆነ ባላቅም እኔም ከፍያለሁ፣ ወደ ሁለት ሺህ ምናምን ወይም ሶስት ሺህ ምናምን ይሁን ከፍያለሁ ማለት ነው። እንግዲህ ስርሳ ምናምን ኪሎ ነው ይዤ የመጣሁት ብያችኋለሁ። አንዱ ሀያ ኪሎ እና ያዘርኳትን ያዘርኳት ብቻ ስትፈቀድልኝ ያዘርኳት ሰባት ኪሎ ምናምን አስር ኪሎ ነው ብለው እምቢ ያሉኝ ማለት ነው። እና ለራሱ እዛ ዱባይ ያለፈችውን በነጻ ያለፈችውን ሻንጣዬን አስር ኪሎዋን አስከፍለውኛል ማለት ነው። የሀገር ውስጥ በረራ እና ብቻ ከፍያለሁ። በኪሎን የአርባ ይሁን መቶ ምናምን ብር ይሁን ብቻ አላሁ የአለም ብቻ አስከፍለውኛል ማለት ነው። ሰላሳ ኪሎ ብቻ ነው ነጻ ያለፈልኝ፣ ሌላውን አስከፍለውኛል እላችኋል። ሆይ የሀገር ውስጥ በረራ ይሄን ይመስላል ማለት ነው። ያው ስትቆርጡ ሁለት ባንድ ከቆረጣችሁ ሁለት ባንድ ከቆረጣችሁ አትከፍሉም ማለት ነው። ሻንጣችሁ ነጻ ነው የሚያልፈው ማለት ነው ግን እ ከሀገር ውስጥ ከሆነ ያስ ከሀገር ውስጥ ከሆነ ግን የያስቆረጣችሁት ያስከፍሏችኋል ማለት ነው። እንደዚሁም ደግሞ ምን አይነት እቃ ያልፋል ሻምፖ ምናምን አይፈቀድም ብለዋል። እና እንዴት ነው ሻምፖ ቅባት የሚያልፈው ያላችሁኛላችሁ እኔ ግን አሳልፋለሁ ዋናው ነገር እንዳይፈስባችሁ በቃ እንዳያቆሽሽባችሁ ልብሳችሁ ምናምን መጠቅለል አለባችሁ ማለት ነው። በግስቲርም ሆነ በሆነ በፕላስቲክ ተቅሊፍ መንት ማለት አለባችሁ ማለት ነው። ማሰር አለባችሁ መሸፈን አለባችሁ። እንደዛ አድርጋችሁ በየልብሳችሁ ውስጥ ረትቡት ማለት ነው። ከዛም በኋላ ይመጣል ምንም ችግር አለው። እና እንዳይፈስባችሁ ብቻ እንዳይቆሸሽባችሁ ማድረግ አለባችሁ። እኔ ግን ሰላም አምጥቻለሁ ማለት ነው። ሻምፖም ሳሙናም፣ ሁሉም ነገር ቅባቱም ይዤ መጥቻለሁ። ሁሉም ነገር በሰላም ነው የመጣው። እንደዚሁም ደግሞ ማይ ዘምዘም ሴትዬ ሳውዲ የሄደ ጊዜና አምጥታለች ነበር ማለት ነው። ወደ ኢትዮጵያ ስመጣ ይዤ መጥቻለሁ። በሻንጣ ምንድን ነው አሉ። ማይ ዘምዘም ነው አልኳቸው። ውሃ ነው አልኳቸው። በቃ ሻንጣዬ ውስጥ ሆኖ ነው የመጣው ማለት ነው። ያው ይታያል፣ የማይታይ ነገር የለም። ግን እኔ እንዳይታይ ራሱ በአልሙኒየም ጠቅልዬዋለሁ ማለት ነው። በአልሙኒየም ላይ ስለጠቀለልኩት አያስታውቅም ነበር። ስለዚህ እናንተ ደግሞ ይዛችሁ መምጣት ያለባችሁ ነገር ማወቅና መጠንቀቅ ብቻ ነው ያለባችሁ። ሁለተኛ ይሄ አይቻልም፣ ይሄ አይቻልም የሚባለው ትንሽ የሚካበደው ጠፍታችሁ ስመጡ ነው። ጠፍታችሁ ስትመጡ ትንሽ ይካበዳል። ልንገራችሁ በቃ አለ አይደለም እኔ ሻንጣቸው ተዘርግፎ ሻንጣቸው ተዘርግፎ ሲፈተሽ አይቻለሁኝ ገጠመኝ ማለት ነው። ሻንጣቸው ዝርግፍ ተደርጎ የረተባችሁ ስ ልብስ ተዘርግፎ የሆነ ነገር ጥርጣሬ ካላቸው ወይንም በቃ የሆነ ነገር ይዘው ይገባሉ ተብሎ የተጠረጠሩ ሰዎች ካሉ ተዘርግፎ፣ ከዛም በኋላ ልብሳቸው ብርቅስቁስ ተደርጎ ምን እንዳለው ከታየ በኋላ ጥርጣሬ ካለ እንደገና ስትረትቡ ትውላላችሁ ማለት እንደዚህም ያጋጥማል። እኔ የሆኑ ሰዎች እንደዛ ሲደረግባቸው አይቻለሁ። ነገር ግን ኖርማል የራሳችሁን ሻምፖ፣ ቅባት እንደዚህ ያሉ ነገሮችን ይዞ ለመሙላት ለመምጣት እንትን አይልም። ግን የሚሰረቅ እቃ ማድረግ የለባችሁም። ለምሳሌ ስልክ፣ ስልክ ሻንጣ ውስጥ መደረግ የለበትም። ቢያንስ በእጃችው ይዛችኋት የምትጓዟት አስር ኪሎዋ አስር ኪሎዋ ብታደርጉ የተሻለ ነው። ግን እዛ ላይ ባታደርጉም ጥሩ ነው። እኔ ለምሳሌ አስር ኪሎዋ ትልቅ ነች ታብዬ ይዘሽ አገቢም ተባልኩኝ፣ ወደ ሪፖርት ወደ አየር ስገባ ማለት ነው። ለብቻዋ ነው የመጣችው፣ ከሻንጣዬ ጋር ነው የመጣችው። አላየኋትም ማለት ነው። ስለዚህ ሻንጣ አንዳንድ ጊዜ የሚሰበር አለ፣ የሚቀደድ አለ። ከምሬ ነው። ብዙ ሰዎች የተፈተሸባቸው የተሰረቀባቸው ስልክ ምናምን የተሰረቀባቸው አሉ ማለት ነው። ስለዚህ የሚሰረቅ እቃ እንደዚህ ያለ ቦታ ባታደረጉ የጀርባ ባግዎች ብትገዙ እና የጀርባ ሻንጣዎች ብትገዙ ጥሩ ነው። ያሁን ሰባት ኪሎ ከዛ በላይ እያያስኩባት አንዳንድ ፈሽቱ እንደዚሁም ስልክ ሰዓት ምናምኖችን እዛ ውስጥ ነው ያስገባሁት። በጀርባ ያዝ እያለሁ የእጅ ፖርሳል ያስቁም በቃ ፓስፖርቴንና ስልኬ ብቻ ነው እጅ ላይ የነበረው ማለት ነው። ያች የምትሳበውን ግን ወደ አየር ልገባ ስል አይች ትልቅ ስለሆነች አትገባም ብለው ይዘዋት ሄዱ ማለት ነው። ያው አዲስ አበባ ግንጫት አለው ስለዚህ፣ እናንተ መያዝ ያለባችሁ ነገር መያዝ አለባችሁ። ቁልፍ ስለተቆለፈ ይድንልኛል ምናምን ብላችሁ እንዳትሸወዱ፣ የሚቀደድ አለ፣ በምላጭ ሁን በመቀስ ይሁን ይቆርጣሉ ማለት ነው። እና አንዳንድ ጊዜ እንደዛ ሁኑ ሻንጣችሁ ጥቅጥቁ ወጥቶ የምታገኙ ሰዎች አላችሁ። እውነት ነው ምላችሁ። እና የማይሆን እቃ እዛ ውስጥ አታስገቡ፣ የሚሰርቅ እቃ ምናምን። አሁን ለኮምቦልሻ አይፈቀድም ኮምቦልሻ ላይ ስልክ ካለ የሆነ የሚሰረቅ እቃ ካለ አንሱ ይላሉ ማለት ነው። አንሱና ያዙ በራሳችሁ ይላሉ ማለት ነው። የሆነ የሚሰረቅ እቃ ካላችሁ አያስ ይዟችሁ ለራሱ ወደ ኮንቨርሽ ስትበሩ ማለት ነው። ምክንያቱም ብትሰረቁ ማንም ኃላፊነት የሚወስድላችሁ የለም ማለት ነው እና ብቻ ጥንቃቄ ያስፈልጋል። ይዛችሁ የምትመጡትን እቃ፣ የምትገዙትን እቃ ማወቅ አለባችሁ። እንዴት አድርገን እንያዝ ብላችሁ መረተብ ያለባችሁ ቀድማችሁና ተጠንቅቃችሁ መሆን አለበት ማለት ነው። ያለኝ መረጃ ይሄን ይመስላል ማለት ነው ውዶቼ፣ የማውቀውን አካፈልኳችሁ። ጥያቄ ካላችሁ ጠይቁ መልሳለሁኝ። ሌላም የጠየቃችሁኝ ልጆች አላችሁ፣ አንዳንድ ነገሮች ጠቅላላ አድርጌ በሌላ ቪዲዮ መለሳለሁ ማለት ነው። ላይክ ሸር፣ ሰብስክራይብ ማድረግ አብራችሁ ሁኑ፣ አበረታቱኝ፣ እገዙኝ ማለት ነው እንግዲህ እናንተ ስታውልኝ ነው ሁሉም ነገር ደስ የሚለውና፣ አበረታቱኝ። ከልብ አመሰግናለሁ ስለምትከታተሉኝ። አሰላሙ አለይኩም ረመቱላ ወበረካቱ።